ሰላም ጤና ስጥልን። የተወደዳችሁ የቻናላችን ቤተሰቦች እነሆ ሰዓታችንን ጠብቀን መረጃዎችን አጠናክረን ተገኝተናል። መልካም ቆይታን እየተመኘን ወደ መረጃዎቻችን አለፈን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የፓርቲው ከፍተኛ አካል የሆነውን ጠቅላላ ጉባኤ በያዝነው ወር ሰኔ 28ና 29 2017 ዓ ለማድረግ ዝግጅቴን ጨርሻለሁ ሲል አመልክቷል። በዚህ ጠቅላላ ጉባኤ ላይም ከሚከናወኑ ተግባራት መካከል የከፍተኛ አመራሮችን የሊቀመንበር እና ምክትል ሊቀመንበር የዋና ጸሐፊና ፋይናንስ ወይም ትሬጀሪ ኃላፊ ምርጫ ይገኝበታል። በዚሁ መሰረት ባለፉት ወራት የእጩዎች ልየታ የተደረገ ሲሆን በትናንትና ዕለት ሰኔ ሁለት ቀን 2017 ዓመተ ምህረት ለኃላፊነት የሚፎካከሩ ተወዳዳሪዎች የፓርቲውን የማህበራዊ ትስስር ገጾች ተጠቅመው የምረጡኝ ቅስቀሳ የሚያካሂዱበትን ዕጣ አውጥተናል ይላል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ። በተጨማሪም የውድድርና የምረጡኝ ቅስቀሳ የሥነ ምግባር ደንብ ላይ ፊርማቸውን አኑረዋል። እጩ ተወዳዳሪዎቹ ከሰኔ ሁለት ቀን 2017 ዓ ም ጀምሮ እስከ ሰኔ 26 ቀን 2017 ዓ ም በይፋ የምረጡኝ ቅስቀሳ እንደሚያካሂዱ አስመራጭ ኮሚቴው ለማሳወቅ ይወዳል ይላል ኢዜማ ባወጣው መግለጫ። የኢትዮጵያን ኢንሳይደር መስራች እና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ በጸጥታ ኃይሎች በቁጥጥር ስር መዋሉ ታወቀ። በሐቅ ሚዲያ እና ኮሚኒኬሽን ስር የሚተዳደረው ኢትዮጵያን ኢንሳይደር የበይነ መረብ ሚዲያ መስራች እና ዋና አዘጋጅ የሆነው ጋዜጠኛ ተስፋለም ወልደየስ እሁድ ሰኔ 1 ቀን 2017 ዓ ም በጸጥታ ኃይሎች በቁጥጥር ስር መዋሉ ነው የተገለጸው። በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ስር የዋለው ተስፋ አለም ሌሊቱን እስጢፋኖስ አካባቢ በሚገኘው የፖሊስ መምሪያ ህንፃ ውስጥ ወንበር ላይ እንዲያሳልፍ መደረጉን ሀቅ ሚዲያ ኮሚኒኬሽን ባወጣው መግለጫ አመልክቷል። ተስፋለም የመጀመሪያውን ሌሊት ካሳለፈበት እስጢፋኖስ አካባቢ ከሚገኘው የፖሊስ መምሪያ ትላንት ሰኞ ሰኔ 2 ቀን 2017 ዓ ም ቄራ አካባቢ ወደሚገኝ የፖሊስ መምሪያ መዘዋወሩም ተገልጿል። ይህንንም ተከትሎ ዛሬ ማክሰኞ ሰኔ 3 ቀን 2017 ዓመተ ምህረት በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት ቀርቦ በ15000 ብር ዋስትና እንዲፈታ ተወስኖ እንደነበር ተነግሯል። ይህንንም ተከትሎ ለዋስትና የተጠየቀው ገንዘብ ከተከፈለ በኋላ ተስፋለም የጠየቀውን መስፈርት የሚያሟላ በመሆኑ ከእስር እንዲለቀቅ በፍርድ ቤቱ ለቂርቆስ ክፍለ ከተማ ፖሊስ መምሪያ ትዕዛዝ ተሰጥቷል። ተስፋ ለም ሐሰተኛ መረጃ በማሰራጨት እንደተጠረጠረ ፍርድ ቤቱ ከእስር እንዲፈታ ትዕዛዝ በሰጠበት ደብዳቤ ላይ መስፈሩንም ተገልጿል። የተስፋለም የዋስትና መብት እንዲከበር ከተሰጠው ትዕዛዝ በኋላ መርማሪ ፖሊስ በቃል ይግባኝ እንደሚጠይቅ የተገለጸ ሲሆን ይሁንና እስካሁን በይፋ ፍርድ ቤት ይግባኝ አለመጠየቁም ተመላክቷል። የተስፋለም ዋስትና እንዲከበር ሐቅ ሚዲያና ኮሚኒኬሽን አስፈላጊውን ክፍያ ፈጽሞ በፍርድ ቤቱ ለቂርቆስ ክፍለ ከተማ ፖሊስ መምሪያ የተጻፈው ደብዳቤ በሚመለከታቸው የፖሊስ መኮንን ሳይፈረምበት መቅረቱን ነው ተቋሙ ጉዳዩን አስመልክቶ በወጣው መግለጫ ያስታወቀው። በዚህም ምክንያት ይህ መግለጫ ይፋ እስከሆነበት ሰዓት ድረስ ጋዜጠኛ ተስፋለም ወልደየስ በፍርድ ቤት የተረጋገጠለት የዋስትና መብት አለመከበሩን ተገልጿል። ለጋዜጠኝነት ባለው ጽኑ ክብርና ለሙያው ባለው ቁርጠኝነት የሚታወቀው ተስፋለም ዳግም በጸጥታ ኃይሎች ቁጥጥር ስር መዋሉ የሥራ ባልደረቦቹን ወዳጆቹንና ቤተሰቦቹን በእጅጉ እንዳሳሰበም ሐቅ ሚዲያ ኮሚኒኬሽን አስታውቋል። ተቋሙ የዋና አዘጋጁ ተስፋለም ወልደየስ እስር በሚዲያው ሥራዎች ላይ ከፍተኛ ተጽዕኖ የሚያሳድር መሆኑን የገለጸ ሲሆን፣ በአስቸኳይ ወደ ሥራው እንዲመለስ ጥሪውንም አቅርቧል። ጋዜጠኛ ተስፋ አለም ከዚህ ቀደም መስከረም 22 ቀን 2014 ዓ ም በፖሊስ ቁጥጥር ስር ውሎ እንደነበረ የሚታወስ ነው። ጀነራል ታደሰ ወረደ በትግራይ ያለው ሁኔታ ጥፋት እንዳስከትል ማሳሰባቸው ታውቋል። በትግራይ ክልል ያለው የፖለቲካ ሁኔታ አጥፊ ነው ሲሉ ለተናር ጀነራል ታደሰ ወረደ መናገራቸውን ነው እየሰማ ነው። በትግራይ ክልል ትላንት ሰኞ የሃይማኖት ተቋማት ጉባኤ የተከናወነ ሲሆን በዚህ መድረክ ላይ የክልሉ ጊዜያዊ አስተዳደር ፕሬዚዳንት የሆኑት ሌተናል ጀነራል ታደሰ ወረደ ንግግር አድርገዋል። ይህ ጥፋት እንዳይከሰት የመከላከል ስራ መስራት አለብን በማለት ፖለቲከኞች የፈጠሩት ችግር የትግራይ ዋና ጉዳይ እንዲረሳ አድርጎታል ብለዋል። ሁሉም አካላት የትግራይን ችግር በኃይል መፍታት እንደማይቻል ሊረዱ ይገባል በማለት መልእክት ማስተላለፋቸው ታውቋል። የትግራዩ ጄኔራል ህወሓትን በመቃወም አራት ክፍለ ጦር ያለው ሰራዊት ስለማደራጀታቸው ለማወቅ ተችሏል። ህወሓትን በመቃወም የትጥቅ ትግል ውስጥ የገቡት ብርጋዴር ጄኔራል ገብረ እግዚአብሔር በየነ በአፋርና በትግራይ ክልሎች ውስጥ አራት ክፍለ ጦር ያለው የራሳቸውን ሰራዊት ማደራጀታቸውን ተናግረዋል። ከትግራይ ኃይሎች በመለየት የራሳቸውን ሰራዊት እየገነቡ መሆናቸውን የጠቀሱት ብርጋዴር ጄኔራል ገብረ እግዚአብሔር አዲስ ነገር ለመፍጠር ወደ በረሃ መውረዳቸውንና ከፓርቲ ነፃ የሆነ ኃይል ለመፍጠር ፓርቲ የማያዘው ሰራዊት ለመፍጠር እየተንቀሳቀሱ መሆኑን ገልጸዋል። ጄነራሉ ከቢቢሲ ትግርኛ ጋር ባደረጉት ቃለ ምልልስ ከትግራይ ሰራዊት አመራሮች ጋር የተለያዩት ከጥር 15 2017 ዓ ም ጀምሮ መሆኑን አስረድተዋል። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ሲያወግዙ ተቃውመው ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጀነራል ገብረ እግዚአብሔር በየነ ናቸው። ይህንን ተከትሎ የሰራዊቱ አመራሮች ጀነራል ገብረ እግዚአብሔር በየነንና ሌሎች የሰራዊቱን ውሳኔ የተቃወሙትን ማገዳቸው ይታወሳል። ጀነራል ገብረ እግዚአብሔር ከፓርቲ ጋር ተጣብቆ ማህተም የሚነጥቅ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም። ወገንተኛ ያልሆነ ፍትሐዊ ኃይር ለመፍጠር እንጂ የሆነ ፓርቲ አሽከርነት የለንም አናደርገውምም ብለዋል ለተቃዋሚዎቹ ጠመንጃ ማንሳትን መምረጣቸው በጦርነት ውስጥ የቆየውን የትግራይ ክልል ዳግም ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጀነራሉ፣ እኔ ኢንተርናሽናል ጀነራል ነኝ። ይህንን ሆኜ የህወሓት ሚሊሻ መሆን አልፈልግም። ህወሓት ፓርቲያችን ነው የሚሉ የእርሱ ሚሊሻ እንደሆኑ ነው የሚቆጠረው። ሚሊሻነትን ደግሞ አልቀበለውም ብለዋል። የፍልስጤም ፕሬዝዳንት መሐሙድ አባስ ሐማስ ትጥቅ እንዲፈታ ጥሪ ማቅረባቸው ተሰምቷል። የፍልስጤም ፕሬዝዳንት መሐሙድ አባስ ሐማስ ትጥቅ እንዲፈታና የፍልስጤምን ሕዝብ ለመጠበቅ ዓለም አቀፍ ኃይሎች እንዲሰማሩ ጥሪ አቅርበዋል። መሐሙድ አባስ ለፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና ለሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን በላኩት ደብዳቤ በጋዛ ያለውን ጦርነት ለማስቆምና በመካከለኛው ምስራቅ ሰላምን ለማምጣት መወሰድ አለባቸው ብለው የሚያስቧቸውን ዋና ዋና ሐሳቦች አንስተዋል። በደብዳቤያቸው እንደገለጹት ሐማስ ከዚህ በኋላ ጋዛን አይገዛም፣ የጦር መሳሪያዎቹንና ወታደራዊ አቅሙን ለፍልስጤም የጸጥታ ኃይሎች ማስረከብ አለበት ሲሉ ማስፈራቸውን ፍራንስ 24 ዘግቧል። የአረብ ሀገራትና ዓለም አቀፍ ኃይሎች በተባበሩ መንግስታት የጸጥታው ምክር ቤት ተልእኮ ስር በፍልስጤም እንዲሰማሩ ለመጋበዝ ዝግጁ መሆናቸውንም አባስ አስታውቀዋል። ፕሬዚዳንቱ በደብዳቤያቸው በአንድ ዓመት ጊዜ ውስጥ በዓለም አቀፍ ደረጃ ቁጥጥር የሚደረግበት የፍልስጤን ፕሬዚዳንታዊና አጠቃላይ ምርጫን ለማካሄድ ቁርጠኛ መሆናቸውንም ነው አክለው የገለጹት። የፍልስጤን መንግስት በግዛቱ ላይ ብቸኛው የጸጥታ አስከባሪ መሆን አለበት ያሉት አባስ ነገር ግን ወታደራዊ አገዛዝ የሰፈነበት መንግስት የመመስረት ሐሳብ እንደሌላቸው አስታውቀዋል። ኢማኑኤል ማክሮን በበኩላቸው ፈረንሳይ ለፍልስጤም መንግሥት ዕውቅና ለመስጠት ፍላጎት እንዳላት መናገራቸው የሚታወስ ሲሆን በቅድመ ሁኔታ ግን ሐማስን ትጥቅ ማስፈታት እንዳለበትና ተጨማሪ ቅድመ ሁኔታዎች መሟላት እንዳለባቸው መናገራቸው አይዘነጋም። የቱጃሩ ሰው ኤለን መስክ አባት ልጄ ከትራምፕ ጋር ያለውን ግጭት ወደ አደባባይ በማውጣቱ ስህተት ሰርቷል ሲሉ መናገራቸው ታውቋል። የዓለማችን እጅግ ባለጸጋ የሆነው ኤለን መስክና የአሜሪካው ፕሬዚዳንት ዶናልድ ትራምፕ መካከል የተፈጠረው አለመግባባት በሁለቱም ወገን ውጥረት የቀሰቀሰ ሲሆን ኤለን መስክ ትራምፕን በአደባባይ በመቃወም ስህተት ሰራ ሲሉ የማስክ አባት በሞስኮ ለሩሲያ መገናኛ ብዙሃን መናገራቸው ታውቋል። ኤለን መስክ እና ትራምፕ ባለፈው ሳምንት በማህበራዊ ሚዲያ ላይ ስድቦችን መለዋወጥ የጀመሩ ሲሆን ማስክ የፕሬዚዳንቱን የግብርና የወጪ ክፍያ አፀያፊ በማለት አውግዟል። ለአምስት ወራት ያህል ከፍተኛ ጭንቅ ውስጥ እንደነበር ይታወቃል። እረፍት ስጧቸው ሲሉ ኤሮል ሙክ ለኢዝቬሺያ ጋዜጣ የሩሲያ ዋና ከተማን በጎበኙበት ወቅት ተናግረው ነበር። በጣም ደክመዋል እና ተጨንቀዋል። ስለዚህ እንደዚህ አይነት ነገር ይጠበቃል ሲሉም አክለዋል። ትራምፕ ያሸንፋሉ፣ ምክንያቱም ፕሬዝዳንት ሆነው ተመርጠዋል፣ ሲሉም አክለዋል። ፕሬዚዳንት ትራምፕ ቅዳሜ ዕለት ከቢሊዮነሩ ማስክ ጋር የነበራቸውን ግንኙነት ማብቃቱን ተናግረው ማስክ ከሪፐብሊካኖቹ ጋር የሚወዳደሩትን ዲሞክራቶችን ለመደገፍ የገንዘብ ድጋፍ ለማድረግ ከወሰነ ከባድ መዘዞች እንደሚኖር አስጠንቅቀዋል። የዓለማችን ባለጸጋው ሰው ኤለን ማስክ የትራምፕን የ2024 ፕሬዝዳንታዊ ዘመቻ ከፍተኛ ድጋፍ ማድረጉ የሚታወቅ ነው። ትራምፕ የፌዴራል የሰው ኃይልን ለመቀነስና ወጪን ለመቀነስ አወዛጋቢ ጥረትን እንዲመራ ኤሎን መስክን መሾማቸው የሚታወስ ነው።